ስለገባችሁ እዛ ቤት እንዳለ ልጆች እናንተን እናይም፣ አዋቂ ብለን ነው የምናያችሁ። ሶስት ዓመቷን እዚህ ጨርሳችሁ ስትወጡ እዛ ሄዳችሁ እኮ እኛም ትመራላችሁ ኃላፊነት እኬ ተባ ተወስዳላችሁ

ታሪክ ራሱ የሚደግም መሰለኝ ከብዙ አስርተ ዓመታት ወደ ኋላ ተመልሼ የምኖር እድለኛ ሰው አድጌ እንድቆጥር አድርጎኛል። ወደ አያቶቼ ዘመን ተመልሼ በመካከላቸውም ተገኝቼ ጉባኤያቸውም የምካፈል ሰው መስሎ ተሰማኝ። ግን ተመልሼ አልነበረም። በሀሳቤ ወደኋላ ኋላ ተመልሼ በዓይኔ ልና ያዩሁት፣ የአያት የቅድመ አያቶቼ ጉባኤ ሳይሆን በዓይኔ በበረቱ ያዩሁት በአካልም ተገኝቼ የተካፈልኩት የድቡሻ ስነስርዓት ነው። የዛሬው ርዕሰ ጉዳያችን ወደ ሆነው ወደ ድቡሻ ስነ ስርዓት ከመግባታችን በፊት ይህ ጉዳይ በታሪክ አጋጣሚ ከተከሰተውና ዶ/ር ጸጋዬ ገብረመድህን በ1964 ዓ ም ወደ ደቡብ ቦረና ተጉዞ ካጋጠመው ድንቅ ሰው ኤልማገዳ አባገዳ በአንደበት ርቱ እነቶ መደነቁ ሊወረቱ በራሱ አንደበት መስክሯል። እንደዚሁም እኔ በዛሬው ቀን በድቡሻ ስነ ስርዓት ተገኝተው ንግግራቸው ለታዳሚውን ሰው ያቀረቡ አንድ አባት ነፍስን የሚቀሰቅስ ሳር ቅጠሉን የሚሰማቸው፣ አራውቱን የሚያዳምጣቸው፣ አዕዋፋቱ የሚሰማቸው የሚመስል ድንቅ ንግግር በማድረጋቸው መደነቄን አለብቅም። በድቡሻ ስነ ስርዓት የተካፈለው አንድ ወጣት እንዲህ ይላል። እዚህ ዘመናዊነት ያላደበዘዘው ባህልና ወግ፣ ቴክኖሎጂ ያልሻረው ስርዓት አለ። ድቡሾ ይባላል። ድቡሾ በጎፋ ማህበረሰብ እየተጣላ የሚታረቅበት ታላላቅ የእግር ሽማግሌዎች ምክራቸውና ልምዳቸው ለወጣቶች የሚያስተላልፉበት ድንቅ እሴትና ማህበረሰባዊ ቅብብሎች የሚከናወንበት ባህላዊ መድረክ ነው። እዚህ መድረክ ላይ ውሸት ቦታ ያለውን ብቻ ሳይሆን የሚያመጣውን መዘዝ እንዳትረሳ የሚያደርግ በሽማግሌዎች ላይ ያደረ አድባርና ቆሌ ይታይበታል። ከሳሽና ተከሳሽ ለምለም ሳሩን ረግጠው ሽማግሌዎቹን ንቀው ውሸት የተናገሩ እንደሆነ፣ ባህና ወጋቸው የጣሱ እንደሆነ፣ የአባቶች ምክር የዘነጉ እንደሆነ፣ ወየውላቸው ፍርድና መቅሰፍት በራሳቸውና በቤታቸው ብሎም በቤተሰቦቻቸው እርግማን ያመጣሉ። ይህ በማንም የማይመረመረው መለኮታዊ ኃይል የተላበሰ የሚመስል ውብ ስርዓት ድቡሻ ይባላል። ከመዲናችን አዲስ አበባ በስተደቡብ አቅጣጫ 490 ኪሎ ሜትር ርቃ የምትገኘው ሳውላ ከተማ በ2018 ዓም ጥቅምት ወር በሳውላ ካምፓስ ሴት ተማሪዎች ማደሪያ የአራት ሴት ተማሪዎች ስልክ ማንነቱ ባልታወቀ ሰው ይሰረቃል። በሁኔታው የተደናገጡ የደኑ ሴት ተማሪዎች እሪታቸውን ያሰሙና ከሌሊቱ 11 ሰዓት አካባቢ እንዳለ የካምፓሱ ተማሪዎች ይሰበሰባሉ። ተማሪዎቹ ከምንየው መፈ ለመፈክር አዘጋጅተው ለሰልፍ እንደበቁ በሚያስገርም ፍጥነት መፈክራቸውን እያሰሙ ግቢውን በአንድ እግሩ አቆሙት። መፈክራቸውና ሰልፋቸው ለተመለከተ ሰው ሶስት ወይም አራት ስልክ የተዘረፉ ሳይሆን እልቅት ያጋጠመ ሰው የተጫረሰ ነው የሚመስለው። ከሰልፈኞቹ መሀል ግማሾቹ በማጨብጨብ ሲያጅቡ፣ ከፊሎቹ ወንጀለኛውን ይያዝ የሚል ጤነኛ ጥያቄ አቅርበዋል። በጣም ጥቂቶቹ ደግሞ ካምፓሱ ይዘጋ የሚል አንዳች ፖለቲካዊ ስራ የተተበተበበት የሚመስል መፈክር በማሰማት ሆይ ሆይታውን አቀለጡት። ቀስ በቀስ ይዘጋ የሚለውን ጥቂቶች የሚመሩት ጩኸት እየበረታ በመምጣቱ ብዙዎች ተቀላቀሉ የሚያደርጉበት ይህ አግባብነት የጎደለው ጥቂቶችን አስጀምረው የሚመሩት አመፅ ማህበረሰቡን አሳዘነ። ጩኸታቸውን ሰምቶ ሊረዳቸው የመጣ ሰው እንዴት ስልክ ስለተሰረቀ ብቻ ካምፓሱ ይዘጋ ትላላችሁ ብለው ከልቡ ቅሬታውን የዛኑ ዕለት መግለጽ ጀመረ። ተማሪዎቹ ጩኸታቸውን ይዘጋ ከሚል አልፈው ሌላ ጣጣ ውስጥ ገቡ። መካሰስ፣ ህግ፣ ዲሲፕሊን፣ መባረር ወይም መጫር የሚሉ ሹክሹክታዎች ከማህበረሰቡ የተሰሙት ይዘጋ፣ ተገደሉ፣ ተደፈሩ፣ ታረዱ የሚል መሰረት አልባ ክስ ከተማሪዎቹ በኩል ተሰምቷል በሚል ነው። ነገሩን ያባባሱት ደግሞ የካምፓሱ የቀድሞ ተመራቂ ተማሪዎች በአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ ሴት ተማሪዎች እየተደፈሩ እና እየተገደሉ ነው ብለው ያልተፈጠረውን ነገር በየሶሻል ሚዲያቸው እና ማህበራዊ ሚዲያቸውን መልቀቅ መጀመራቸውን ተከትሎ ነው። ይህ ሙልጭ ያለ ውሸትና የፈጠራ ወሬ በማህበረሰቡ እና በተማሪዎች መካከል የተፈጠረችው ትንሽ የቅሬታ ይበልጣ አሰፋው የማህበረሰቡ አንቂዎች እና ተቆርቋሪዎች አጀንዳቸው ጥቂት ተማሪዎች ያነሳሱት ይዘጋ የሚልና ሴቶች በሳውላ ካምፓስ እየተደፈሩና እየተገደሉ ነው የተባለውን የፈጠራ ወሬ እያነሱ ተቃውሟቸውን ገለጡ። በሌላ በኩል ደግሞ ሌባው ይያዝ የሚል የተማሪዎች እልህ የተቀላቀለበት ጩኸት ከፍ ብሎ መሰማት መጀመሩ ነው። ይህ ውጥረት የፈጠረውን አለመግባባት የዩኒቨርሲቲው ፕሬዚዳንት ወደ ሳውላ እንዲመጣ አስገደዱና ተማሪዎች ሰከንድ ባለመልኩ ጥያቄያቸውን ማቅረብ ጀመሩ። እውነቱን ለመናገር የተማሪዎቹ የዕለት ዋና ጉዳይ የተሰረቀው ስልክ ሳይሆን የጎደለባቸውን ሌላ ነገር እያነሱ ከካምፓሱና ከዩኒቨርሲቲው አመራሮች ጋር በመወያየት ስብሰባውን ተቋጨ። ጉዳዩን ከመጠን በላይ ማራገባቸው አግባብነት የጎደለው መስሎ የተሰማቸው ተማሪዎች በውይይት ቀን የሀገር ሽማግሌዎች በተገኙበት ማህበረሰቡን ይቅርታ ጠየቁ። ቢሆንም ጥቂት ተማሪዎች በሕግ ሊጠየቁ ነው የሚል ወሬ በግቢው ስለተናፈሰ በድጋሚ የእርቅና የይቅርታ መርሃ ግብር አዘጋጁ። በእለቱም የዞኑ አስተዳደር፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የካምፓስ አስተዳደር፣ መምህራኖች፣ የሰላም ፎርሙና የተማሪዎች ሕብረት አመራሮች በተገኙበት የጎፋን ሕዝብ ዝቅ ብለው ይቅርታን ጠየቁ። ማህበረሰቡም የወከሉ አካላትና ቅሬታ ያደረባቸው ሰዎች ሁሉ ይቅርታቸውን ተቀብለው ሰላም ሆነ። የዛን ጊዜ ነበር አንድ በእድሜ በሰል ያሉ የጎፋ አባት ወደ መድረኩ መጥተው መልእክት እንዲያስተላልፉና ትንሽ ምክር ለተማሪዎች እንዲሰጧቸው በካምፓሱ አስተዳደር አቶ ዘለቀ ዶሳ አማካኝነት ግብዣ የቀረበላቸው ሽማግሌው መጥተው እንዲህ ሲሉ ድንቅ ንግግራቸውን በጎፍኛ አሰሙ። የትናንት በዚህ ካምፓስ ውስጥ ከአርባ ምንጭ ከመጡ ከዩኒቨርሲቲ አመራሮች ጋር ሀሰንዲያ ካምፓስ የማሪ ታላቂ ኢንተርሃሳይዳ እዚህ ካሉ ካምፓስ አመራሮች ጋር መሆነን አብረን ደግሞ ውይይት አድርገን ነበር። ይሄ ነሮ ስንመጣ በጣም በሽቀን ነበር ነው የመጣው፣ በጣም አልቅሰና ጎፋ ላይ ሊፈጠር የማይገባ የማይፈጠር ነገር ነው የተከሰተው። የጎፋን በካምፓሱ ላይ የሚያደርግ ነገር አልነበረም። ነበር ሞባይል ወጭ ታይ ያገ ወረሲ ታይ ቱማ ታይ ለባጊ ዲኮካ ሞባይል ላይ ቃላሊ ባያ ዲገን አጭ ዲኮካ ሃይሰም ብላ ቢታ ሱንታ ኢሰና ባጊ ደጋ ደምዳ የሞ ሞባይል መወሰዱ በጣም የሚያናድደን ነገር በሆንም እንደዚህ መጥቶ የአካባቢውን ስም በአገር ደረጃ የሚያጠላሽ መሆኑ በጣም ከብዶን ነበር። ታባ ካምፓሴኑ ከሰላ በሰኑ ሲያወደ ሌሎች ጋም ያለ ወረ ስንሰማ ነበርና አይታ ቀንጤ ግን ብዙ ነገሮች ተፈጥሮ ሰው ሰውን አርዶም ሰው በተለያየ ነገር ይማርና ያልፍ ነበር። ማስኮተራ ይንዲ ሲ ብዙ ነገሮችን በደል ያደርስ በመስኮት የሚወራወር መገዳደልም ያለበት ስንሰማ በኢትዮጵያ ለቆይተና ነገር ግን ይህ የጎፋ ሕዝብ ከሌላ አካባቢ ለመጣ ብሔረሰብ በተለየ መንገድ የሚያይበት አንድም ታሪክ የለውም። በጎፋ ብሔረሰብ ታሪክ ነው። የቆያችሁ ልጆች ታውቁታላችሁ። ማታሬ ላይ አሁን የመጣችሁ እንግዶችም ከሌሎች መስማት ትችላላችሁ ነው። በእኛ እዚህ ጎፋ ምድር ላይ አንዱን ከሌላው ጋር ማለያየት የሚባል ነገር የሌለ ቦታ ነው። ሻጎ ዳይኮ ካንቲ ልዩነት በኢትዮጵያ ብሔሮች ላይ ቢኖርም እናንተ ወደ ወደኛ ስለመጣችሁ ዩናይታ ልጆቻችን ናችሁ፣ ና ልጆቻችን ናችሁ። በቃ ወስነናል። ዩናይትድ የእኛ ልጆች በኢትዮጵያ በተለያዩ ማይዘናት አሉ። ሰላም እኛ ለናንተ ሰላምም፣ ለልጆቻችን ሰላም ባሉበት ቦታ እንደሆን በጸሎት ላይ ያለን ሰዎች ነው። ያ ይቅርታ

በቤታችንም ጉድለት እናስተናግዳለን። አይታ ዳሮ አይሲ በጣም ብዙ ሰው በሚያሳድር ቦታ ላይ እንዴት ጉድለት ይጠፋል? ተመካክረን ያን ጉድለት ነው ኮ በተለያዩ ማህበራት፣ በተማሪዎች ፎረም ጽሑፍ ይዛችሁ ወጥታችሁ አመፁ ሳትቀላቀሉ እኮ ጥያቄ አቅርባችሁ የሚፈታበት መንገድ ላይ ብንሄድ ነው ሚሻለን። እናንተ አሁን ፊደሊን ስለቆጠራችሁና ዩኒቨርሲቲ ስለገባችሁ